ሰላም እንዴት ናችሁ? በዛሬው ቪዲዮ ስለ ማቴሪያል ማኔጅመንት ፈንክሽን እና መተድስ ኦፍ ዲስፖዛል እንመለከታለን። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በአክብሮት ጋብዛለሁ። እንቀጥል። ፈንክሽንስ ኦፍ ማቴሪያል ማኔጅመንት፣ የማቴሪያል ማኔጅመንት ዋና ዋና ተግባራት፣ አንደኛ ማቴሪያል ፕላኒንግ ኤንድ ኮንትሮል። የመጀመሪያው ፈንክሽን ማቴሪያል ማቀድና ኮንትሮል ማድረግ ነው። ምን ማለት ነው? ሪስፖንሲብል ፎር ዘ አግሪጌት ፕላኒንግ ኦፍ ማቴሪያል ሪኳየርመንት ቱ ሚት ዘ ፕሮ ኦቨርኦል ፕሮዳክሽን ፕላንስ ጠቅላላ የምርት እቅድን ለማሳካት የሚያስፈልጉ የማቴሪያል ሪኳየርመንቶችን በተመለከተ እቅድ ማውጣት ነው። ይህ የመጀመሪያው ፈንክሽን ነው። ኢት ኢዝ ኮንሰርንድ ዊዝ ዘ አፕሮክሲሜት ኳንቲቲስ ኦፍ ዘ ኪ ኤንድ ክሪቲካል ፐርቼዝድ ማቴሪያልስ ኒድድ ቱ ፕሮዱስ ዘ አፕሮክሲሜት ኳንቲቲ ኦፍ ኢንድ ፕሮዳክት ኢን ስፔሲፊክ ታይም ፔሪድ በሆነ ጊዜ አንድ ድርጅት የሚያመርተው ምርት ይኖራል። ኢን ዘ ፊውቸር ያን ለማምረት የሚያስፈልጉትን የማቴሪያል ሪኳየርመንት ብዛት መገመትን ይመለከታል ማለት ነው። አስቀድሞ ወደ ምርት ከመግባቱ በፊት አገልግሎትን የሚሰጥ ካምፓኒ ከሆነ አገልግሎት ወደ ምርት ከመግባቱ በፊት አገልግሎት ለመስጠት ሊሆን ይችላል፣ ምርትን ለማምረት ሊሆን ይችላል። የሚያስፈልጉትን የማቴሪያል ሪኳየርመንት ብዛታቸውን ኢስቲሜት ማድረግ መቻል አለበት ማለት ነው። ይህ የመጀመሪያው ፈንክሽን ነው። ሁለተኛው ፈንክሽን ፕሮዳክሽን ስኬጁሊንግ ኢትስ ኮንሰርንድ ዊዝ አባውት ኤስታብሊሽንግ ዘ ቶታል ፕሮዳክሽን ስኬጁል ቤዝድ ኦን ዘ ኤስቲሜትስ ኦፍ ፊውቸር ዲማንድ ፎር ዘ ካምፓኒስ ፕሮዳክት ኤንድ ዘ ሪሲቲስ ኦፍ አክቹዋል ኦርደር ኦር ዘ ኮምቢኔሽን ኦፍ ቦዝ። ሁለተኛው ተግባር የምርት መርሃ ግብር ማዘጋጀት ነው። አንድ ድርጅት የምርት መርሃ ግብር ሲያዘጋጅ ሁለት ነገሮችን መሰረት ያደርጋል ማለት ነው። አንደኛ ኢስቲሜት ፊውቸር ዲማንድ ፎር ዘ ካምፓኒስ ፕሮዳክት፣ ካምፓኒው ምርቱ ወደፊት የሚኖረውን ተፈላጊነት ግምት ውስጥ ያስገባል። አንድ እሱ ነው። ሌላኛው ደግሞ አክቹዋል ኦርደር ከረንትን ያሉ የኦርደር ይኖራል ማለት ይህን ፕሮዳክት ፈልጋለሁ የሚሉ ትእዛዞች ይኖራሉ። እነዚህ ሁለቱ ነገሮች ግምቱ በማስገባት የምርት መርሃ ግብር ማዘጋጀት ይህ አንዱ የማቴሪያል ማኔጅመንት ፈንክሽን ነው ማለት ነው። ሶስተኛ ፐርቼዚንግ ነው። ፐርቼዚንግ ስንል ምን ማለታችን ነው? ኢትዝ ዘ ፕሮሰስ ኦፍ ባይንግ ዘ ካይንድስ ን ዘ ኳንቲስ ኦፍ ማቴሪያል ኒድድ ባይ አን ኦርጋናይዜሽን ድርጅቱ የሚፈልገውን የማቴሪያል አይነትና ብዛት የመግዛት ሂደት ምን እንለዋለን? ፐርቼዚንግ። ይህም አንዱ የማቴሪያል ማኔጅመንት ፈንክሽን ነው ማለት ነው። እንግዲህ ፐርቼዝ ስናደግ የምናከናውናቸው ዝርዝር ተግባራት አለ። ስፔሲፊክ አክቲቪቲስ ኦፍ ፐርቼዚንግ፣ አንደኛ ምንድን ነው? ቼኪንግ ስፔስፊኬሽን። አንድ ድርጅት የሆነ ማቴሪያል ሲገዛ በደመነብ ሳይገዛም መጀመሪያ ስፔስፊኬሽን ያስቀምጣል። ስፔሲፊኬሽን ማለት ለምሳሌ ኮምፒውተር ከሆነ የሚገዛው የኮምፒውተር ሳይዙ ራሙ ጂቢዩ፣ ፕሮሰሰር ስፒዱ የተለያዩ ነገሮች ይዘረዘራሉ ማለት ነው። ስለዚህ ግዥ ላይ አንደኛው ስፔሲፊኬሽን የተቀመጠው ስፔሲፊኬሽን ያሟላለው የሚለውን ቼክ ማድረግ ያስፈልጋል። ዘን ወደ ምን ሄዳለን? ፋይንዲንግ ኢቫሉዌቲንግ፣ ኔጎሽቲንግ ዊዝ ሰሌክቲንግ ኤንድ ሳይኒንግ ኮንትራክት ዊዝ ቤስት ሰፕላየርስ ቀጥሎ ምንድነው የምናደርገው? አቅራቢ ድርጅት እናፈልጋለን። ካገኘነው ድርጅት ጋር አንለጠፍም ድርጅቶችም እና አቅራቢ ድርጅቶችም እናደጋቸዋለን፣ ኤቫሉዌት እናደጋቸው እንገመግማቸዋለን። ዘን ከገመግመናቸው በኋላ የተሻለ ከምንለው ጋር ነጎሼት እናደጋለን፣ እንደራደራለን። ከተደራደርን በኋላ ደግሞ እናደጋለን፣ ሳይን ኮንትራክት ውል እንፈርማለን፣ እንዋዋላለን። ዘን ከተዋዋልን በኋላ የመጨረሻ ስራችን ምን ይሆናል? ፎሎ አፕ ማድረግ። በውላችን መሰረት የምንፈልገው ማቴሪያል በምንፈልገው ሰዓት እያመጣልን መሆኑን መከታተል አለብን ማለት ነው። ይህ ሶስተኛው ተግባር ነው። አራተኛው ተግባር ጋር ስንመጣ ሪሲቪንግ ነው። ሪሲቪንግ ስንል ሪስፖንሲብል ፎር ዘ ፊዚካል ሃንድሊንግ ኦፍ ኢንካሚንግ ሽፕመንት ማለት ነው። ወደ ድርጅቱ እቃው ሲደርስ ፊዚካሊ ማለት ነው በአካል እቃውን ተቀብለን ወደሚፈለገው ቦታ ማደግ ነው መውሰድ ነው፣ ወይም የሚፈለገው ቦታ ላይ ማስቀመጥ ነው። ሪሲቪንግ ስንል እትንወሉ ስዋት ዘ አይደንቲፊኬሽን ኦፍ ሰች ማቴሪያል የመጣልን ማቴሪያል ስንቀበል እኛ ከምንፈልገው ስፔሲፊኬሽን ጋር ማች የሚያደግ መሆኑን አለመሆኑን ቸክ ማድረግ ያስፈልጋል። ዘን ቸክ ካደረግን በኋላ እንደዚሁም ቨሪፊኬሽን ኦፍ ኳንቲቲስ ብዛቱ የምንፈልገው ብዛት በትክክል መጥቷል ወይ? ለምሳሌ አንድ ድርጅት መቶ ማቴሪያል ከሆነ የፈለገው መቶ በትክክል መብዛቱን መምጣቱን ቸክ ማድረግ አለበት ማለት ነው። ዘን በትክክል መምጣቱን ቸክ አደረግን በኋላ ፕሪፐሬሽን ኦፍ ሪፖርት ሪፖርት እናዘጋጃለን መጨረሻ ላይ ራውቲንግ ኦፍ ማቴሪያል ፕሌስ ኦፍ ዩዝ ኦር ስቶሬጅ የመጡት ማቴሪያል ወደ ስቶር ቦታ ወይም ደግሞ አገልግሎት ወደሚሰጡበት ቦታ እናደርጋለን እንልካቸዋለን ማለት ነው። ይህ አራተኛው ተግባር ነው ማለት ነው። አምስተኛው ጋር ስንመጣ ስቶሬጅ ኤንድ ማቴሪያል ሃንድሊንግ ዚስ ፈንክሽን ፊዚካሊ ሜንቴን ኤንድ ኮንትሮል ኦል ዩኒቨንስ አይተምስ ማለት ነው ስቶር ላይ ያሉ እቃዎችን ኢንቨንተሪዎችን በሙሉ ምን ማድረግ ነው ማስተዳደር መቆጣጠር ማለት ነው ለምን አፕሮፕሪት ፊዚካል ሴፍ ጋርድ መስትቢ መስት ቢ ስታብሊሽ ቱ ፕሮቴክት አይተምስ ፍሮም ዲያሜጅ እሶን ላይ ያሉ እቃዎችን አይተሞችን ወይም ኢንቨንተሪዎችን የምንቆጣጠርበት የምናስተዳደርበት ምክንያት አንደኛም ደግሞ ዲያሜጅ እንዳይበላሹ አነሳሰሪ ኦብሶሊሰንስ ያለ ጊዜያቸው እንዳያረጁ ቴፍት ከስርቆት ለመከላከል ከመሰባበር ለመከላከል። ስለዚህ የመጡትን ማቴሪያሎች በሚፈለገው ቦታ ላይ ያስቀምጠን ምን ማደግ አለብን? መቆጣጠር ማስተዳደር አለብን። ስድስተኛው የማቴሪያል ማኔጅመንት ፋንክሽን ጋር ስንመጣ ኢንቨንተሪ ኮንትሮል፣ ኢንቨንተሪ ኮንትሮል ስን ምን ማለት ነው? ኢት ኢስ አ ፋንክሽን ሪስፖንሲብል ዋት ፎር ኪፒንግ ዲቴልስ ዲቴልድ ሪከርድስ ኦፍ ፓርትስ ኤንድ ማቴሪያል ኦን ሃንድ ኤንድ ኦን ኦርደር። ይህን ያህል ማቴሪያል አለ፣ ይህን ያህል ማቴሪያል ሸልፉ ላይ ወይም ኦርደሩ ላይ ስቶር ቦታ ላይ አለ ብለን በዝዝ መስክበን ማስቀመጥ መቻል አለብን። ቴኪንግ ፔሪዲክ ፊዚካል ኢንቨንቶሪ ቱ ቨሪፋይ ኦር አጀስት ዘ ሪከርድ። ለምሳሌ መስከረም ላይ ድርጅቱ ሜቢ አስር ሺ ላይ ብሎ በኋላ ቼክ ሲያደርግ ስምንት ሺ ካለው እንደገና ማስተካከል ይኖርበታል ማለት ነው። ስለዚህ ቬሪፋይ ለማድረግ ወይም ለማስተካከል በየጊዜው ፔሪዲክ ፊዚካል ኢንቨንተሪ ያስፈልጋል ማለት ነው። ቱ ሚኒማይዝ ሎስስ ፍሮም ኤስታብሊሽንግ ኮንትሮልስ ሚኒማይዝ ሎስስ ስፖይሌጅ ቲፍ አንድ ቱ ፕሪቨንት ስቶክ አውት ኦር ዱፕሊኬሽን። በደንብ ቁጥጥር መኖር አለበት። ለምን? ከስርቆት ከብክነት ማቴሪያሎችን ለመጠበቅ እና እንደዚሁም ስቶኩ ላይ ዱፕሊኬሽን እንዳይኖር ማለት ነው። ወይም ደግሞ ስቶኩ ባዶ እንዳይሆን ማለት ነው። ስቶኩ መያዝ ያለበትን ማቴሪያል ለድርጅቱ የሚያስፈልጉትን ቁሳቁስ ሁልጊዜም እንዲይዝ ቼክ ማደረግ አለበት። ኮንትሮል ያስፈልጋ ቁጥጥር ማለት ነው። ሰባተኛው ጋር ሲመጣ ኳሊቲ ኮንትሮል ነው። ኳሊቲ ኮንትሮል ስንል ሪስፖንሲብል ፎር ዘ ኢንስፔክሽን ኦፍ ኢንካሚንግ ሽፕመንት ቱ ኢንሹር ዘ ኳሊቲ ኦፍ ራው ማቴሪያልን ኮምፖነንትስ ሪሲቭድ ፍሮም ሰፕላየር ማችስ ዊዝ ስፔሲፊኬሽን ድርጅቱ ካስቀመጠው ክራይቴሪያ አንጻር ከሰፕላየር የመጣልን እቃ መመዘን አለበት ማለት ነው። ልጅቱ ያስቀምጠው መስፈርት ያሟላ ወይስ አሟላ የሚለውን ነገር ቼክ ማድረግ፣ ኳሊቲውን ማረጋገጥ ሌላኛው የማቴሪያል ማኔጅመንት ተግባር ነው ማለት ነው። ወደ ስምንተኛው ጋር ስንመጣ ትራፊክ ኦር ትራንስፖርቴሽን ነው። ራቱ ቤዚክስ ትራፊክ አክቲቪቲስ፣ ከትራፊክ ወይም ከትራንስፖርቴሽን ጋር በተያዘ ሁለት ዋና ዋና ተግባራት አሉ። አንደኛው ትራፊክ ኮንትሮል ነው። ሁለተኛው ትራፊክ አናላይሲስ ነው። ሴሌክሽን ኦፍ ኬሪየርስ ዶክሜንቴሽንስ ኦፍ ሺፕመንት ስትዲ ኦፍ ኬርየር ሰርቪስስ ኤንድ ሬትስ ትሬሲንግ ሽፕመንት፣ ኦዲት አፕሩቫል ፎር ዘ ፔመንት ኦፍ ኬርየር ቻርጅስ ኤንድ ኤቫሉዌሽን ኦፍ ኬርየር ፐርፎርማንስ። ትራፊክ ኮንትሮል ስንል የሚጭንልን ድርጅት መምራት፣ ከዚያ ጋር የጭነት ውል ዶክሜንቴሽን መፈራረም፣ ዘን እንደገና ደግሞ ኬረሩ የጭነት አገልግሎት የሚሰጠው ድርጅት በተመለከተ ማጥናት። በሰዓቱ እቃችንን ማቴሪያላችንን ሊያመጣልን ይችላል ወይ? እንደገና ደግሞ ለሽፕመንቱ የሚያስፈልገውን ወጪ ክፍያ አለ። እንግዲህ የእሱን ክፍያ በደንብ አፕሮ ማድረግ። የኬረ ፐርፎርማንሱ በአጭሩ የጭነት አገልግሎት የሚሰጠውን ድርጅት በተመለከተ ማጥናት ያስፈልጋል። ያለውን አገልግሎት አሰጣጥ፣ ፐርፎርማንሱን፣ የሚያስከፍለውን ቻርጅ፣ የሚያስደርገውን እሱን ሁሉ ማየትና ከዚያ ጋር መዋዋል። ያስፈልጋል ማለት። ሌላኛው ተግባር ትራፊክ አናሊሲስ ነው። ትራፊክ አናሊሲስ ስንል ኮንሰርንድ ዊዝ አሰሲንግ ዘቶታል ኮስት ኦፍ ትራንስፖርቴሽን ከጠቅላላ የትራንስፖርት ውጭ ጋር የተያያዘ ነው። እዚ ጋር የማስጫና የማስወረጃ የማሻሸጊያ ብቻ ሳይሆን በመንገድ ሲመጣ እቃችን እንደማይሰራ ጉዳት እንደማይደርስበት በደንብ ያንን በተመለከተ ማጥናት ያስፈልጋል ማለት ነው። ዲቨሎፒንግ ቴክኒክስ ፎር ሪዲዩሲንግ ኦቨርል ትራንስፖርት ኮስት በጥቅሉ ከትራንስፖርት ጋር የተያያዘ ወጪ በሙሉ ለመቀነስ የሚያስችል ቴክኒኮችን ማዳበር ይህ የማቴሪያል ማኔጅመንት ፈንክሽን ነው ማለት ነው። ዘጠነኛው ላይ ስንመጣ ኢምፕላንት ማቴሪያል ሙቭመንት ይላል። በድርጅቱ ውስጥ የሚኖረውን የዕቃ ፍሰት የማድረግ ነው፣ መቆጣጠር ነው። ለምሳሌ ከስቶር ወደ አገልግሎት ወደሚሰጡበት ቦታ ማቴሪያል ሙቭ ሊያደርግ ይችላል፣ ሊንቀሳቀስ ይችላል ኮንቶ ማድረግ ያስፈልጋል። እንደዚሁም አገልግሎት ሰጥቶ ደግሞ ያ ማቴሪያል ወደ ስቶር ቦታው ሊመለስ ይችላል። ያን ሁሉ ምን ማድረግ ነው መቆጣጠር ያስፈልጋል። ዚስ ኢንክሉድስ ኦል ዞስ አክቲቪቲስ ኢንቮልድ ኢን ሙቪንግ ማቴሪያል ፍሮም ዘ ፖንት ኦፍ ሪሲቪድ ኦር ስቶሬጅ ቱ ዘ ፖንት ኦፍ ዩዜጅ። ቅድ አስረኛው አስረኛ ማቴሪያል ኤንድ ፐርቼዝ ሪሰርች ዚስ ፈንክሽን ኢዝ ኮንሰርንድ ዊዝ ዘ ኮሌክሽን ኤንድ ክላሲፊኬሽን አናላይሲስ ኦፍ ዳታ ነሰሰሪ ቱ ዋት ፋይንድ ኦልተርኔቲቭ ማቴሪያል ይህ ማለት ከማቴሪያል ጋር የተያዙ መረጃዎችን በማሰባሰብ በአይነት በአይነት በመከፋፈል መጨረሻ በመተንተን የተሻለ አማራጭ መፈለግን። ሰፕላይ ዲማንድ ኤንድ ፕራይስ ኦፍ ሜጀር ፐርቼዝ ኮምፕኒስ ማለት ድርጅቶች የሚገዛቸው ዋና ወደፊት ሊገዛቸው ይችላል ለድርጅቶች ሊያስፈልጉ ይችላሉ የተባሉትን ማቴሪያል ቁልፍ ማቴሪያል በተመለከተ አቅርቦት ዲማንድ ፕራይስ ምን ያደጋሉ ፎርካስት ያደጋሉ ይተነብያሉ ማለት ነው። ሌላኛው አናላይዝ ቬንደር ኮስትስ ኤንድ ካፕሊቲ አቅርቦት ለሚያቀርቡ ድርጅቶች የሚወጣ ወጪ ያለ ለማቴሪያል ማ የዚያን ወጪውን እና የድርጅቶችን አቅም ምን ያደርጋሉ ይተነትናሉ። ዲቫይስ ኒው ኤንድ ሞር ኢፌክቲቭ ሜቶድስ ኦፍ ፕሮሰሲንግ ዘ ፔፐር ዎርክ ኔሰሰሪ ቱ ኦፕሬት ዘ ማቴሪያል ሲስተም ማቴሪያል ሲስተሙን ከቁሳቁስ ጋር የተያያዘውን ስርዓት ለማዘመን ብዙ ጊዜ የወረቀት ስራ ይበዛዋል እና ያን ለማዘመን የተሻለና ውጤታማ ዘዴ ምን ያደርጋሉ ይፈልጋሉ ማለት ነው። ስለዚህ ይህ ነገር በመረጃዎችን በመፈላለግ ጥናት በማጥናት የተሻለ የማቴሪያል አቅርቦት እንዲኖር የተሻለ የማቴሪያል ስርዓት እንዲኖር ለማድረግ ድርጅቱን የሚረዳ የሚያግዝ ተግባር ነው ማለት ነው። የመጨረሻው አስራአንደኛው ዲስፖዛል ኦፍ ሰርፕለስ ኤንድ ኦፕሶሎስን ባይዞ ስቶክ ኖ ንር ኦርጋኒዜሽን ል ስቶክ ቦታ ኦፕሶሎንት የሚባሉ ማቴሪያሎች ወይም ያረጁ ያፈጁ እቃዎች ቦታ ከማጣበብ ስቶሬጅ መደብሩን ከማጣበብ የዘለለ ምንም ጥቅም የልላቸው ናቸው። ሰርፕለስ የሚባሉት ግን ኢ ፍ አንይተም ን ስቶክ ላስ ንር ዛን ዝኒብል ሪ ዘጆ ር ሰርፕረስ ሲባል ግን ጥቅም የሌለው የማያገለግል ማለት ሳይሆን ለተገዛበት አላማ በሚፈለገው ጊዜ ያልዋለ እቃ ነው ማለት ነው። ጥቅም አለው፣ አገልግሎት አለው። ግን ለተፈለገበት ዓላማ ለተፈለገበት ስራ ግን በሚፈለገው ጊዜ አልዋለም ማለት ነው። ይህም መወገድ አለበት። ሶ የአስራ አንደኛው ዘዴ ተግባር የማኔጅመንት ተግባር ምንድን ነው? እነዚህን ዲስፖዝ ማድረግ እንዴት ዲስፖዝ ያደርጋቸዋል? የሚሆን አንደኛ ዩዝ ዊዚን ዘ ፊልም ከሆነ የሚያገለግል ነው ብለናል አይደል? በሚፈልገው ቦታ ወስዶ መጠቀም ነው። ካልሆነ ደግሞ ለአቅራቢ ድርጅቶች መመለስ። ካልሆነ ሴሊንግ ቱ ዘ ኦዘር ፊልምስ ለሚፈልጉ ድርጅቶች መሸጥ። ካልሆነ ደግሞ አሁንም ሴሊንግ ቱ ዲለር ኤንድ ብሮከርስ ለደላሎች ለዲለሮች መሸጥ፣ ወይም ደግሞ ድርጅቱ ውስጥ ላሉ ለሰራተኞቹ ሴሊንግ ቱ ዘ ኤምፕሎይ ለሰራተኞች መሸጥ። ካልሆነ ደግሞ በስጦታ መልክ ምንድነው ለሌሎች መስጠት ማለት ነው። አንዳንድ ዩኒቨርሲቲዎች ያገለግሉ ኮምፒውተሮችን ልክ ለሃይስኩል ምናምን ይሰጣሉ። ያ ዶኔሽን ነው። ካልሆነ ምንም የማይሸጥም ከሆነ የማይመለስም ከሆነ በስጦታ መልክ የማይሰጥ ከሆነ ደግሞ ያለው አማራጭ ምንድነው? ቡሪ መቅበር ወይም ደግሞ ማቃጠል ወይም ደግሞ ዳሜጅ ማድረግ። በዚህ መንገድ ምን ማድረግ አለበት ድርጅቱ ዲስፖዝ ማድረግ ይኖርበታል ማለት ነው።